ሰው ሆኖ ነው የወረደው፣ መጥኖት አይደለም። ሰው መሆን መውረድ እኮ ግድ ዋኔን ማቅረብ ስለማንችል፣ ጥቦቶችን መሰዋት ስለማንችል እሱ የአዲስ ኪዳን መካከለኛችን ስለሆነ ደሞን ምና አፈሰሰልን፣ ሰዋለን መስዋዕታችን ክርስቶስ ኢየሱስ። እንዲሁ በነፃ ስለወደደ ነው ደሞን የሰዋለን። ፈለገ አትናቴዎስ በአካል ነው የተገኘው እንጂ ነፍስ አልሰጠም። ስለዚህ ክርስትናን መኖር ነው። አስተውሉ እንጂ። በተለይ አንዳንድ ወረኞች አሁን እንደመጣችሁ ስለማለት ከዚህ ቤት ውጡና፣ ሀሳቤም ንግግርም ኢየሱስ ክርስቶስ ነው። ኢየሱስ ድሃን ይወዳል በሚል ርዕስ ነው የምንወያየው። ድሃ ኤጭ የሚል መልካም ወጣት ሲደርስ ሚዲያውን ለመቆጣጠር የሚፈልግ አንድ ሰው አለ፣ የሆናታን አክሊሉ የሚባል እስኪ ዜ ከይቅርታ ጋር ይህን ከማለት በፊት በጣም ካንጫጫችሁ ፈለገ አትናቴዎስ ተጽዕኖ ፈጣሪ ብላችሁ አንድ ጊዜ ጻፉልኝ። እስኪ እስኪ አንድ ሺ ሁለት ሺ ይውላልና፣ ከዛ በኋላ ወደ ሌላው ርዕስ ይሄዳል። ፈለገ አትናቴዎስ ተጽዕኖ ፈጣሪ። አዎ ተጽዕኖ ፈጥሮባችሁ ነው እንደዚህ የሚሄዳችሁት እና እስኪ ጻፉት፣ ፈለገ አትናቴዎስ ተጽዕኖ ፈጣሪ። ፈለገ ወንድሜ ነው፣ እኔም ደግሞ ፈለገ ነኝ። ፈለገ ያንጠለጠለው ማህተብ የኔ ማህተብ ነው። ፈለገ ያደረገው መስቀል የኔ መስቀል ነው ፈለገ የተከተለው ክርስቶስ ኢየሱስ የኔም ክርስቶስ ነውና እኔም ፈለገ አትናቴዎስ ነኝ። ፈለገ አትናቴዎስ ነኝ ኔም እኔም ዲያቆን ፈለገ አትናቴዎስ ነኝ። እና በዚህ በጣም ያንገበግባችሁ ሰዎች ካላችሁ ተጠራርጋችሁ እንደ ልቅላቂ ውሃ መደፋት ትችላላችሁ። አለቀ አለቀ። ይሄንን ነው የምላችሁ። እና ቪዲዮን እየገባችሁት አንዳንድ ጊዜ አዳማጭ ስናገኝ የምናወራቸውን ቃላቶች መምረጥ ስላለብን ነው ወገኖች። ልደተ ቃል ልደት እየገብቶ ነው እስኪ ዓለምዬ ላውርድሽና ልደት ውረጂና በሆስት ለላክለት። እንዴት ናችሁ? አዎ ሚዩት ነኝ። እንዴት ናችሁ? ሁላችሁንም ሰላም ብያለሁ የተወደዳችሁ ይሰማል? ድምፄ ዛሬ ምንድን ነው በጠዋቱ እግዚአብሔር ይመስገን። እስኪ አንድ መዝሙር እናዳምጥ፣ አንድ መዝሙር እናዳምጥ። መጀመሪያ መልካም ሰው ወረተኛ ነው የሆነ ነገር ብትሉት ወረተኛ ነው። አሳልፎ ለጠላት ነው የሚሰጠው። አልፎ አልፎ ደግሞ በጣም የቅርብ የምትሏቸው ሰዎች ደግሞ የሆኑ ሰዓት ላይ ጸጥ ይላሉ። የእኛ የምትሏቸው ሰዎች ደግሞ የሆነ ሰዓት ላይ የሉ ፈጽሞ ወረት የሌለው ፈጽሞ ከሰው ዘንድ የማይጠፋ ድንቅ አምላክ አለን ኢየሱስ ክርስቶስ ይባላል። እና ድንገት ሰዎች አገኘው፣ በቃ ወዳጅ አገኘው፣ ረዳት አገኘው፣ ሰው አለ ብሎ ሲያስብ ወዳጅም፣ ሰውም፣ ረዳትም፣ አጋዥም ሁሉም ሊረሳን ይችላል። እና ፈጽሞ ሊረሳን የማይችል ሊተወን የማይችል አንድ አምላክ አለን እና እሱም ወረት የሌለበት እንዲሁ መውደድ የሚችል እንዲሁ እንዲሁ በነፃ ሰውን መውደድ የሚችል ድንቅ አምላክ አለን። እና ወደ መዝሙሩ እንሂድ። ከመዝሙሩ በኋላ ሞዴሬተሮች፣ ዛሬ አንድ ትእዛዝ ብቻ ነው የምፈቅድላችሁ ብላክ እንዳታደርጉ። ድንገት የሚሳደቡ ሰዎች አይጠፉምና የሚሳደቡ ከሆነ ሚዩት አድርጓቸው፣ ሚዩት ብቻ፣ ሌላ ብላክ ፈጽሞ እንዳታደርጉ ግን አንድ ጊዜ ብቻ የሚሳደብ ሰው ተፈቅዶለታል። ገና ሲሳደብ እንዳገኛችሁት ሚዩት አታርጉት። አንድ ጊዜ መሳደብ ተፈቅዶላቸዋል። ሲደጋግሙት ስታዩ ሚዩት አድርጉ፣ በቃ ሲደጋግሙ ስታዩ። እና ወረት የሌለበት አንድ አምላክ አለን። ወደ መዝሙሩ እንሄድ።